ገደላማ ነበር። ከዛ በኋላ ያቺኛዋ ሴቷ ያቺኛዋ ሴቷ ያቺኛዋ ሴቷ ከሩቅ የሆነ ልብስ ያለበሰች ሲታየች። ከዛ በኋላ ለአባቴ ለአባቴ የተነገረውና አባቴ ለአባቴ የተነገረውና ከዛ በኋላ